ጀግና ሴት ምንጊዜም ሙሽራ ናት። ምን እድሜዋ ትልቅ ቢሆንም ምን ልጆች ብትወልድም ጀግና ሴት ሁልጊዜ የተከበረችና ቆንጅዬ፣ ሁሉም ሰው የሚወዳት አይነት ሴት ናት። እንግዲህ ገነት እንደምትታወቀው የሴት ወይዘሮ ናት ማለት ነው። ወይዘሪት ነው ወይዘሮ ነው እንጂ እንግዲህ የሶስት ልጆች እናት ናት ማለት ነው። እንግዲህ ይሄ ሰውዬ ጋር ባለቤቷ ጋር በኢቢኤስ በተጠየቁበት ሰሞን በጣም ልብ የሚሰብር በጣም የሚዋደዱ ግን ሳይፈልጉ ሕይወት ያለያያቸው ብመክረው ብመክረው ብዘክረው ማይሆን ሆኖባት እንግዲህ ባሏን እየወደደችው እሱም እየወደዳት ለመለያየት በቅተዋል ማለት ነው። እና ፍቅራቸው በለቅሶና በእንባ በፍቅር የታጀበ ፍቅር ነበራቸው። እና ብትመለሱት ሲባሉ ግን አይ እሱና እኔ እህትና ወንድም ነን እንጂ የምንወድድ እናትና አባት ነን እንጂ ከአሁን በኋላ አብረን መኖር አንችልም ብለው ደምድመው ተናግረው ነበር ግን ያላህ የሚሳነው ነገር የለምና ዛሬ ታርቀው እንግዲህ እንዲፏ ብልጭ ብለው አንድ አይነት በሆነ ዲዛይን ልብስ ለብሰው አምረውና ተውበው ታርቀዋል ማለት ነው። እንግዲህ አንዳንድ ሴቶች ባላቸውን ፈተው ልጆቻቸውን በሚያሳድጉበት ሰዓት ራሳቸውን ይጥላሉ። ምንም የለም ብለው እንግዲህ ጸጉራቸውን በሻሽ ግጥም አድርገው ያስራሉ። ልብሳቸውንም፣ አለባበሳቸውንም፣ ስታይላቸውንም ሁሉ ነገራቸውንም ምንም ገና ወጣትና ገና ባለ ጊዜ ቢሆኑም እንግዲህ የስልሳ ዓመት አመት ባልቴት መስለው በጣም ትልቅ ሰው መስለው እንግዲህ ገና በወጣትነት ጊዜያቸው ራሳቸውን ጥለው ልጆቻቸውን ያሳድጋሉ። እንግዲህ በዛ መንስኤ ከልጆቻችን ውጭ ህይወት የለንም። ልጆቻችን ህይወታችን ናቸው። ትዳርም አንይዝም፣ ትዳርም አናገባም ከሁን በኋላ ምን ይሰራልናል የሚሉ የሚደመድሙ ራሳቸውን የሚጥሉ ገና በወጣትነት ጊዜያቸው የሰማንያ ዓመት ባልቲትና ሽማግሌ የሚመስሉ ሰዎች በጣም ብዙ በሆኑበት ሰዓት እንግዲህ ገነት ራሷን ጠብቃ ሴትነቷን ጠብቃ ጀግና ሁና ልጆቿን አስተምራ ትልቅ ደረጃ አድርሳ እንግዲህ ልጆቿ ራዕያቸው ሰፊ ነው ብላለች። አባትና እናታቸውን ቢለያዩም ልክ አብረው እንደሚኖሩ እናትና አባቱ ነው። ለልጆቻቸው ተምሳሌት የሆኑ ባልና ሚስት ናቸው ማለት ነው። ምንም ቢፋቱ ጥል የሌለባቸው ጀግና ሰዎች ናቸው። መታረቃቸው በነገራችን ላይ የብዙ ህዝቦችን ያስደሰተ በጣም ደስ የሚሉ ሁሉ ነገራቸው ተምሳሌታቸው በጣም ለብዙ ህዝብ ትምህርት የሚሆን ነበረ፣ ሲናገሩ የነበሩት ለምን ብዙ ጊዜ በኢትዮጵያ ውስጥ ልጆች ወልደው ቢለያዩም ልጆች ሳይወልዱም ቢለያዩም ብዙ ጊዜ ሰው ተጋብቶ ከተለያየ በኋላ ብዙዎቹ እንደ ትልቅ ጠላት ነው የሚተያዩት ማለት ነው። ልክ አባቷን እንደገደለበት ወይም እናቷን እንደገደለበት በቃ ትልቅ ጥላቴ ነው ብለው ነው የሚያስቡት። የሚፈላለጉትም በጥል ምክንያት እንጂ እንዲህ ፍቅር በታጀበበት በነገራችን ላይ ሁላቸው ሁለታቸውም ፍቅረኛ ይዘው ሞክረውት ነበር፣ ትዳርም ለመያዝ እሱ ትዳር ነገር ሞክሮ ነበር። ግን በጣም ታደንቅለታለች፣ አብራው የነበረችው ሚስት ታደንቅለታለች። ምግብ ሁሉ ምሳ እራት፣ ግብዣ ሁሉ ጋብዛቸው ነበር ገነት እና በጣም ደስ የሚሉ በቃ ጥል የሌለበት ኖርማን እህትና ወንድም የተሞላበት በፍቅር የተሞላ ቤተሰብ ነበር። እና ስንወድ ሙሉ ፍቅራችንን ብንሰጣጥ በጣም ደስ ይላል። በተለይ የተዋለዱት ሰዎች እንዲህ ጥል ባይኖራቸው ዞሮ ዞሮ እንደሚገናኙ ባይገናኙም ደግሞ እንደት እና እንደ ወንድ ቢተያዩ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ቺ ጀግና ሴት ራሷን ጠብቃ በራሷ የቆመች ራሷን የምታስተዳድር ልጆቿን የምታስተዳድር ቀጥ ያረገች ጀግና አርቲስት እምናት፣ በነገራችን ላይ ገነት ኢትዩበር እምናት አንዳንድ ጊዜ ሴቶች በወንዶች በሚሰጧችሁ ገንዘብ ብቻ የሴቶችን ኪሳት የምንለው በምክንያት ነው። እንግዲህ እቺ ጀግና በራሷ ተጣጥራ ራሷን የሆነች ጀግና ሴት ስኮኑ እና ከወንድ ብር ጠብቃችሁ ቤታችሁን የምታሟሉ፣ የቤት መቃዳችሁን የምትሞሉ በቃ ዛሬ በሰጠኝ ብር ይሄንን ይሄን እንገዛለሁ ብላችሁ ቤት ውስጥ ባሎቻችሁን የምትጠብቁ ሴቶች ልነቁ ይገባል። ምክንያቱም እንደዚች አይነት ድንቅና ውብ የሆነች ሴት ራሷን እና ልጆቿን የምታስተዳድር ሴት ወንድ ልጅ ጥፋት ካለበት ትተዋለች ማለት ነው። ለራሷን ሕይወቷን ቀጣርጋ ልጆቿንና ሕይወቷንና ራሷን ትመራለች ማለት ነው። እንደ ሌላይቱ ሴት ራሷን በትዳሯ ብቻ ባለቤቷ ብቻ የሚያስተዳድራት ከሆነ ግን ብዙ ጊዜ እንግዲህ ምከድበት የላትም ይትሄዳለች። በቃ ምበላው ምጠጣው የለም፣ የኑሮ ውድነት አለ፣ ልጆቿን የምታበላቸው ነገር የለም። ስለዚህ እኔን የፈለገ ነገር ቢሆን ልተወኛችልምና እንደፈለግኩ ልጫወትባት የሚሉ ወንዶች አሉ ማለት ነው። ግን እንደዚች እንደገነት ራሷን የምታስተዳድር ልጆቿን የምታስተምር ይሄ ምንድነው ስሙ ፍቅርንም የምገነባ አባታቸውንም ሳጥል በብዙ ነገር ፍቅርን የምታሳይ ሴት ግን ሁልጊዜም ሙሽራ ናት። ይኸው እንግዲህ አባቷቸውን መልሳ ዛሬም የፈታችውን ባለቤቷን ራሷን ስለጠበቀች ጀግና ሴት ስለሆነች ልጆቿን በስነ ስርአቱ ስላሳደገች፣ እሱንም በጥል ሳይሆን በመልካም አንድ በቷ ወደ ቤቱ የመለሰች የልጆቿን አባት ተምሳሌት ልታደርግ ወደ እሷ የመለሰች ሴት ገነት ናት ማለት ነው። ስለዚህ ሁላችሁም ትዳራችሁን ስፈቱ ወይም ህይወትን ስኖሩ ባላችሁ ስለፈታችሁ ራሳችሁን መጣል የለባችሁም። እንደገና ደግሞ በወንዶች ኪስና በወንድ መሪነት ብቻ መመራት ቤት ውስጥ መኖር ቤት ውስጥ ቁጭ ብሎ መኖር ብቻ መብላት፣ መኖር። እንግዲህ በነገራችን ላይ ህይወት መብላት፣ መጠጣት፣ መኖር ብቻ አይደለም። ራሳችንን መምራት አለ። ልክ እንደ ወንዶች እንዴት ነው ቤተሰብ ማስተዳደር አለ። ጎበዝ መሆን አለ። ጀግና መሆን አለ። ይሄ ቤት ለቤት ውስጥ ማጀት ለማጀት ብቻ መዋል፣ ምግብ ማብሰል፣ ምግብ መመገብ ብቻ ሳይሆን ሴቶች እንዲህ እንደገነት ተምሳሌት መሆን እንችላለን ማለት ነው። ስለዚህ ብዙ ሴቶች ብዙዎቻችን ብዙ ጊዜ በትዳር ተጎዳሁ ብላችሁ ራሳችሁን ጥላችሁ ከቤት ውስጥ ከመርግ ከመርመጥ መጥ ይልቅ ወጣ ብላችሁ ራሳችሁን የምትጠብቁበትን ራሳችሁን የምታስተዳድሩበትን ከልመና የምትወጡበትን በነገራችን ላይ ከትዳርም ላይ ቢሆን የትዳር ጓደኛችሁ ባነሳችሁ ነገር ይደግፋችሁ እንጂ ሁልጊዜ ህሱ ሁሉን ነገር የምፈልጉ ከሆነ ማንም የሚወዳችሁ የለም። ሁልጊዜ አንጣንጣንጣ ከሆነ እየደበራችሁ እጅጅግ እያላችሁት ይመጣል። ከውጭ ደግሞ የምሰራውን ራሷን የምታስተዳድረውን ራሷን ያነቃችውን ይፈልጋል ማለት ነው። በተለይ በአሁኑ በኑሮ ውድነት ዘመን ስለዚህ፣ ሴቶችዬ እራሳችሁን የምጠብቁበትን ራሳችሁን የምታወጡበትን ልክ እንደ ወንዶች ጀግና ሆናችሁ ቤታችሁን የምታስተዳድሩበትን ነገር የራሳችሁን የሆነ ነገር ፈልጉ ማለት ነው ፈን የሆነ ነገር ፈልጉ። እንግዲህ የመዳም ቅመሞች በመዳም ቤት መተን የራሳችንን ሕይወት ለማስተዳደር ብዙ አመት ዋጋ እየከፈልን ነው። ነገ ጠዋት ደግሞ የራሳችንን ሕይወት የምንመሰረትበትን ነገር እየሰራን ነው። ሌሎቻችሁስ ምን ላይ ናችሁ? ራሳችሁን ተፍትሽ ላይ ናችሁ ወይ? እንዲህ አልፈልጋትም አያስፈልገኝም ወይም አታስፈልገኝም ተባብለው የተለያዩ ሰዎችንስ የምጋብዙበት ወደ እናንተ የምመልሱበት ትዳራችሁን የበታተናችሁትን የምሰበሰቡበት ጊዜ መቼ ነው? ግን በነገራችን ላይ ደስ ብሎኛል። እውነት ለመናገር እነዚህ ጥንዶች በመታረቃቸው ወላ በጣም ደስ ብሎኛል። ስለዚህ እናንተም እንኳን ደስ ያላችሁ የእነዚህን ህይወት ታሪክ እየሰማችሁ ያዳመጣችሁ ሁሉ ያላለቀሰ የህይወታ ታሪካቸውን ሰምቶ ያላለቀሰ ሰው አለ ብዬ አላስብም። ታሪካቸውን ያልሰማው ሰው በስተቀር ለማንኛውም ደስ ብሎኛል። እንኳን ደስ አላችሁ። ሰብስክራይብ ላይ ካደርጉ ግን ሴቶችዬ፣ ራሳችሁን እንደዚች እንደገነት ጀግና አድርጋችሁ እየጠፋባችሁን ባልመልሱ ማለት ነው የማይመለስም ከሆነ የራሱ ህይወት ካለው ማለት ነው የራሳችሁን ሕይወት የምታመጡበት ራሳችሁን የምጠብቁበት ትምህርት ይሆናችኋል ብዬ አስባለሁ። ባይ ባይ።